ወንድሞችና እህቶች እንደምን አመሻችሁ። ጸጋና ሰላም ከጌታ ከኢየሱስ ክርስቶስ ለሁላችሁ ይሁን፣ አሜን። ዛሬ ቀኑ አስራ ሁለት ነው 10ኛው 2017 ለምን ዘነበ እንዳትሉ፣ እግዚአብሔር አዋቂ ጥሩ ሆነ የዘነበ ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል መጽሐፍ ቅዱሳችን፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን። የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል፣ ይላል። አስቀድሞ ያወሰናቸውን እነዚህን ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው ይላል። ያጸደቃቸውን እነዚያን ደግሞ አከበራቸው ይላል። ምን እያልክ ነው ካላችሁኝ፣ ኢየሱስ ክርስቶስ እናንተን ሊያከብር በመስቀል ላይ ደሙን አፍስሷል። እንግዲህ ዘወትር እንደማስተምራችሁ በዚህ ግልጽ ነው፣ እንደምናስተምራችሁ ግልጽ ነው። ምናስተምራችሁ መጠጥ የተሰቀለውን ጌታ ኢየሱስን እንሰካችኋለን። በእርሱ በሚያምን አይፈረድበትም፣ በማምን ግን አንዱ በእግዚአብሔር ላይ ትላላ ላላመናውን ተፈርዶበታል። የሚልም እዛ ማዶ ይሰማል ወይ ወንድሜ? አዎ ይሰማል። ህያው ብርሃን ክፍል ሰማል በመጀመሪያቱ የዮሐንስ የሐዋርያው ዮሐንስ መልእክት ምዕራፍ አንድ ቁጥር አምስት ጀምሮ ለአንበብ፣ በኢየሱስ ስም አነባለሁ። ከእርሱ የሰማናም ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን፣ ጨለማ በእርሱ ሰ ከቶ የለም የምትል ይችናል። ከእርሱ ጋር እብረት አለን ብንል በጨለማ ብንመላለስ እንዋሻለን። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን እብረት አለም የልጁ የኢየሱስ ክርስቶስ ደም ታላቅ ሁሉ ያነጻል፣ ይላል። አሜን። የልጁም የኢየሱስ ክርስቶስ ደም ከምን ኢየሱስ፣ በዚህ ሰዓት እናንተ በሺዎች የምትቆጠሩ ወንዶችና ሴቶች ሴቶችን እንኳን ደሳላችሁ። ኢየሱስ ይወዳችኋል። ይሄንን የህይወት መንፈስ ይሄንን የሕይወት እውነት ሰምታችሁ እንድትለመልቡ አድራ እላለሁ። እንግዲህ ወንድሞቼ ዝናብ ጌታ ኢየሱስ ክርስቶስ ለእኔና ለእናንተ ለጥቅማችን ለደረቀው ነገር መረስረሳችን ለፈ ለምድራዊው ነገር ሲያደርግ ፀሐይን ደግሞ በቀን ለኛ ጥሩ እውቀት እንድሰጠን እንደሚያደርግ ክረምት ጌታ ነው። በርሱ የሚያምን አያፍር። ኢየሱስ ያለማ ጸጋና ሰላም ይብዛለ የእግዚአብሔር ሰው እንደ ምህረቱ ብዛት። እንዴት ነው የእግዚአብሔር ሰው ሁሉ ድንቅና መልካም ነው። ይህን መዝሙር ልጋ ሰባት ክብሩን ሲደርብብኝ መንፈሱን ሲጨምርብኝ ይህንን ያየ ጠባት በላይ ቀናት ቦቷል እያለ በከተማው ሲያወራ እኔ ግን አለው ከአምላኬ ጋራ፣ በክብር አለው ከኢየሱስ ጋር። ኢትዮጵያን ሰማችሁ፣ በክብር ከኢየሱስ ጋር አለው። እኔ እጅግ የምንወደው የእግዚአብሔር ሰው መስፍን የማለ ገና ገና ገና ገና ገና! አቤት ስማኝ እኔ ወንድም ገና፣ በኢትዮጵያ ላይ ተሰምቶና ታይቶ የማይታወቅ የእግዚአብሔር ክንድ ይገለጣል። አሜን። ሥጋ ለባሽ ሁሉ በአንድነት ያየዋል። አሜን። ሰምታል፣ ኢየሱስ ይወዳል። እዛ ማዶ በዚህ ያለ ሰምታል፣ ኢየሱስ ይወዳል። ምን እያልከኝ ነው? ካር ኢየሱስ እንደሚወድ ልንነግርህ በዚህ ሰዓት እኔና የእግዚአብሔር ሰው በፊቱ የምንሆንለት የምናመልከውን የተሰቀለውን ንጉሥ የታረደልን ጌታ ኢየሱስን እየሰበክናችሁ እንገኛለን። አሜን ምን እያልክ ነው ታልከኝ ወንድሜ፣ ጸጋ ያለ ኢየሱስ ጌታ ኢየሱስ ሊመጣ እንደሆነ ልና በስራችሁ ቆመናል። እጅግ የምወደው የማከብረው የአገራችን ድንቅ ዘማሪ ወንድማችን መስፍኔ ብዙ ጊዜ እዚህ ጋር በድምጽ አገልግሏል። በቅርቡ መጥቶ ደግሞ እዚህ ጋር እናንተ በሺዎች የምትቆጠሩ ወንድሞችና አያቶችን ይሰጣቸዋል ኢየሱስ ትናንት ላይ ጌታ ኢየሱስ ዛሬ ላይ ጌታ ኢየሱስ ለዘላለም ጌታ ነው። አሜን። ይህን ንጉስ፣ ይህን የተሰቀለን ጌታ እኔና ወንድም ዝቅ ብለን ተንበርክከን በክብር እናመሰግነዋለን። ሃሌሉያ። ጌታና ከብራ ክርስቶስ ይንበረከካል፣ ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ተፈጥሯል። ምን እያልክ ነው? ካልቀኝ ኢየሱስ ጌታ እንደሆነ እየነገርኩ ነው። ኢየሱስ እንደሚወድ እያበሰርኩ ነው። ቶሎ ተመለስ፣ ኢየሱስ ሊመጣ ነው። የኔ ወንድም ዛሬ ማታ በሞት ብትሄድ በጌታ ካመንክ ዘላለማዊ ኗሪ ነው የምትሆነው። ካላመንክ ደግሞ ዘላለማዊ ጥፋት ውስጥ ነው የምትኖረው፣ በሲዮን ነው የምትኖረው። ሲዮን እንደ ግሬ ላስፈራራ ሳይሆን፣ ሲዮን እግዚአብሔር የሌለበት ስፍራ ነው። ያ የሚያቃጥለውን እሳት ብቻ እንዳትጠብቅ የኔ ወንድም፣ ያ የሚያቃጥለውን እሳት ያ የመጨረሻው ዘመን እንዳጠብቅ አሁን ከክርስቶስ ጋር ካልሆን ምን ሆናል እያልኩ ነው። ሲሆን እየኖርክ ነው። ኢየሱስ የሕይወትህ ገነት እንዲሆን ቶሎና አልሃለሁ። ኢየሱስ የሕይወትሽ ገነት እንዲሆን አሁን ነው ይልሻለሁ። የኔ እህት የመጨረሻው ዘመን ቀርቧል። ኢየሱስ ሊመጣ ነው። ኢየሱስ ትላንትና ዛሬም ለዘላለም ያው ነው። ለዚህ ነው እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይችና ተብሎ ተጽፏል። አሜን። ስለዚህ እኔና ወንድሜ በዚህ ቀን ላይ ኢየሱስ እንደሚያድን ነግረናል። አሜን። ከመሞት በፊት ኢየሱስን ተቀበል። ከመሞትሽ በፊት ኢየሱስን ተቀበል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አሜን። ኢየሱስ ይቆመናል። ከኔ ጅግሞ ደማ አከብረው ነብዩ ልጅ ይሻላል።